ፅጌና አብርሽ በአዲስ ስራ መቷል። ጋይስ ጋይስ ጋይስ፣ ይህን አብርሽ ማለት ነው። ወደ በጣም ያው ፊልም ቦታ ነው፣ ቦታ ነው ትላንትና ጋር የጽጌ የማርግኝ ጽጌን ኮንዴት አባት እንደምወዳት ቅብጦታ፣ በጣም ደስ ይለኛል። በቃ ምን ልበላችሁ ሁሉም ነገር ነው የሚያምርባት፣ እና ጽጌ በጣም ነው ሞድሽ ኔ፣ ቆንጆ ማለት ነው የእኔ ሳቅታ፣ ሁሉም ነገር በቃ። ጽጌና ፍቅርዬ በጣም ነው የሚያስገርሙኝ። በጣም ነው ሞዳችሁ። ፍቅርዬ ከማንም ጋር አወዳድርም። ባይዘዌ እና አይታችሁ ከሆነ ባሴ ቤት ወይም ደግሞ ከና ጽጌ ጋር የሚኖር ልጅ አለ አይደለ? ባሴ ዩቱብ የሚባለው እነሱ እዛ ቪዲዮ ላይ አይታችሁ ከሆነ ወኔ ፊልም ምርቃት ነው እንደዛ ነገር ተባለና እንግዲህ በኢንስታግራም ውስጥ ሲገባ ማለት ነው አየሁት አንድ ቪዲዮ ማለት ነው በጣም ተሰል እኔ ጌታ እኔ ለሽባከ ክል ካብርሽዬ አቤት አቤት አብርሽ እኮ ጌታ ስራ አንዳንድ ስራ ቢያስጠላ ምንም በቃ ምን ልበላቸው እና ያ ቪዲዮ ሳይ ማለት ነው ልጅ እኮ አልተዘጋጀም እሱ

ወደ ፊልም ኢንዱስትሪ ሊቀላቀል ነው። ምን አስበ ነው እዛ ተመላልሳል። ግን መማር አለብኝ አክቶ ምናምን ማለት ነው። እና ወደ እንግዲህ ከዩቱብ ደግሞ ነገሮቹ የምታዳብር ከሆነ አሪፍ ነው፣ እንቀበላለን። እኛ እኛ እንቀበላለን ችግር የለብንም። እና ዩቱብ ማለ ከአንደኛ አሪፍ ነው፣ እይታም ይኖራል። እንደዚህ ደግሞ ወደ እነዚህ ጠጋ ጠጋ ስትል ማለት ነው የበለጠ አንተ ላይም ፊልም ሊለቀቅ ይችላል፣ አይታወቅም እኮ ዩቱብ ያው ሰብስክራይብ ስላለክ በዚህ ሰዓት ያው ምንም አይደለም ብዙ ነገር ስላለ ማለት ነው። ዶቼ እንግዲህ አብርሽዬ ማለት ነው ወደ ፊልም ኢንዱስትሪ ሊቀላቀል ይመስለኛል፣ ከጽጌዬ ጋ ማለት ነው ከጽጌዬ ጋር በአዲስ ነገር ጠብቁ ጋይዝ፣ የማንም በአዲስ ነገር እና በጣም ነው ስለወደድኩ ነው። ባይዘዌ ማለት ነው በተለይ ይሄ ፎቶ ጸዴ ነው ጋይስ፣ ጸዴ ነው። ምንም ለክፉ አይሰጥም ጋይስ። እና እዶቼ ማለት ነው አንድ ነገር ማውራት ይፈልጋሉ። ባይዘዌ ማለት ነው እኔ ደጋግሜ እነግራቸዋለሁ። ለተቃራኒ ላላችሁ ማለት ነው የሰው ልጅን እኔ እንጃ ላቅም። እንዴት እንዴ ምንድን ነው ላስረዳችሁ ዶቼ። ለምን አንዳንድ ክፉ አሉ ኮሜንት የሚያረጉትም እንደዛም ደግሞ ከውስጥ የመነጨ ጥላቻ ያለባቸው ልጆች አላችሁ። እኔ ደግሞ ከነዛ ሰዎች አይደሉኝም። አስተያየትም ስሰጥ በሰሩ ስራ ነው አስተያየት የምሰጠው ማለት ነው። ከዚ በዘለለ በቃ እንዴ ልበላችሁ ማለት ደጋግሚ ያስረዳችኋለሁ፣ ግን አዳዲስ የመጣችሁ ስለሆነ ነው ማውራ ማለት ነው። እኔ ለማንም ጋይስ ለማንም ጥላቻ የለብኝም። በሰሩ ልክ ነው አስተያየት የምሰጠው። አስተያየት ነው፣ ኮሜንት ነው እናንተ በኮመንት አይደለም ሰው የምትሰድቡ ደግሞ ደሞ ወደ ስራ ቀይሬ አስተያየቱን የምንሰጠው ከስድብ ውጭ ማለት ነው። ተረዳችሁ፣ አገኛችሁ? ጋይስ ለማንኛውም አብርሸ እንዴት አያችሁ፣ ወደ ፊልም ኢንዱስትሪ ሊቀላቀል ነው ወዶች። ይሄ ከጽጌ ጋር ጠጋ ጠጋ አላማረኝም? በቃ ፊልም መስራት ፈልጎ ይመስለኛል። ለምን አክተር ናት፣ ተምራለች። ባይዘዌ ማለት ነው ፊልም ማለት ነው ጽጌዬ ማለት ነው። ለማንኛውም እንዴት አያችሁ? ኢንስተግራም ላይ ግቡና ቪዲዮ ነው አዩ ትስቃላችሁ።